በቀን 22 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ ተማሪዎች እሳይተ አደን ቤቲ ዞማ ማርያ፣ አስራት ሰሎሞን ዘይነብ አንጀሰም ዳግማዊት ሁላችሁም በጣም አሪፍ ነው። ጎበዞች በርቱልኝ። ተሳትፎ ማድረጋችሁ እኔም ቀጣይ ክፍሎችን ለማዘጋጀት እንድበረታታ ይረዳኛል። ስለዚህ በጣም አመሰግናለሁ። ሃይ ማይ ዲር ስቱደንትስ ዌልካም ቱ ዴይ ትዌንቲ ትሪ። የዛሬ ትምህርታችን ርዕስ የሚሆነው ኤክስፕሬሽንስ ሪሌትድ ቱ ፎንስ ይላል። ከስልክ እና ከስልክ ጥሪ ጋር የተያያዙ የተለመዱ የእንግሊዘኛ ንግግሮችን ነው የምናየው። ከዚህ በፊት ስፒኪንግ ን ደ ፎን ወይም በስልክ ማውራት በሚል ርዕስ ተምረናል። ስልክ አንስተን እንዴት እንደምናወራ፣ እንዲሁም መሀል ላይ ኔትወርክ ሲቆራረጥብን ምን እንደምንነጋገር በመቀጠል ስንዘጋ ስልኩን ስንዘጋ ምንጠቀማቸው ንግግሮች ጨምሮ ሙሉ የስልክ ጥሪውን የምንጠቀማቸውን የእንግሊዝኛ ንግግሮች አስተምሬ ያለሁ። ስለዚህ ዛሬ የማስተምረው በአጠቃላይ ከስልክ ጋር የተያያዙ ንግግሮችን ይሆናል። ያንን ትምህርት ያልተከታተላችሁ ብዙዎች ስለምትኖሩ ከዚህ ትምህርት መጨረሻ ላይ አስቀምጥላችኋለሁ ገብታችሁ መመልከት ይኖርባችኋል ማለት ነው። ትምህርታችንን ከመጀመራችን በፊት እንደተለመደው የቪዲዮ ብዙ ሰው ጋር ደርሶ ብዙዎች እንዲጠቀሙበት እንዲማሩበት ላይክ በማድረግ ለሁሉም አድርሱልኝ። እንዲሁም አዲስ ተማሪዎች ካላችሁ እኔንና ቻናሉን ለማበረታታት ሰብስክራይብ ማድረግ ትችላላችሁ። አሁን ቀጥታ ወደ ትምህርታችን ንሄድ። ሌስ ጌት ስታርትድ እንጀምር። በመጀመሪያ የምናያቸው ንግግሮች ቶኪን አባውት ኮልስ ይላል። ስለ ስልክ ጥሪ የምናወራባቸውን መንገዶች ነው የምናየው። የመጀመሪያው ስልክ መደወል አለብኝ ለማለት አይ ሃቭ ቱ ሜክ አ ኮል አይ ሐቭ ት ሜክ አ ኮል አይ ሐቭ ት ሜክ አ ኮል። ሜክ አ ኮል ማለት ስልክ መደወል ማለት ነው። ስለዚህ ስልክ መደወል አለብኝ ለማለት አይ ሐቭ ት ሜክ ኮል ብለን መጠቀም እንችላለን። በመቀጠል የአንድ ሰው ስልክ እየጠራ ካገኘን ስልኩ እየጠራ ነው ለማለት ዘፎን እስ ሪንጊንግ ዘ ፎውን ኢዝ ሪንግንግ ስልኩ እየጠራ ነው ማለት ነው። ፎን ማለት ስልክ ነው። ሪንግንግ ማለት ደግሞ የጠራ ነው ማለት ነው። ስልኩን አንሳ ለማለት ሁለት ንግግሮች እንጠቀማለን። የመጀመሪያውና ብዙ ሰው የሚጠቀመው ኤንሰር ደ ፎን ኤንሰር ደ ፎን ኤንሰር ደ ፎን ስልኩን አንሳ ማለት ነው። ይሄ ለማንኛውም ሰው መጠቀም እንችላለን። ሁለተኛው ንግግር ይሄኛው ነው። ፒክ አፕ ደ ፎን፣ ፒክ አፕ ደ ፎን፣ ፒክ አፕ ደ ፎን፣ ፒክ አፕ ደ ፎን ስልኩን አንሳ ማለት ነው። ይሄም ነገር ግን ይሄንን የምንጠቀመው በደንብ ከምንግባባ ሰው ጋር ከምናውቀው ሰው ጋር ቢሆን ይመረጣል። የቅድሙን ግን ኤንሰር ፎን የሚለውን ከማንኛውም ሰው ጋር መጠቀም እንችላለን። ስልክ አታነሳም ይላል። ሺ እዝ ናት ኤንሰሪንግ፣ ሺ እዝ ናት ኤንሰሪንግ። ስልክ እያነሳች አይደለም ወይም ስልክ አታነሳም ማለት ነው። እዚህ ጋር ኖት የሚለው አፍራሽ ነው። ኤንሰር የሚለው ማንሳት ነው ብያቸዋለሁ። ስለዚህ ናት ኤንሰሪንግ ሲሆን ደግሞ አታነሳም ይሆናል። ወንድ ከሆነ ሺ የሚለውን ሂ ብሎ መተካት ነው። ሂዝ ናት ኤንሰሪንግ ካልኩኝ ስልክ አያነሳም እያልኩኝ ነው፣ ወይም ስልክ እያነሳ አይደለም። እንቀጥል። በኋላ እደውልልሃለሁ። አይ ዊል ኮል ዩ ሌደር አይ ዊል ኮል ዩ ሌደር አይ ዊል ኮል ዩ ሌደር ሌደር ማለት በኋላ ማለት ነው። አይ ዊል ኮል ዩ ማለት ደግሞ እደውልልሃለሁ ማለት ነው። ስለዚህ በኋላ እደውልልሃለሁ አይ ዊል ኮል ዩ ሌደር። መልሼ እደውልልሃለሁ ከሆነ ደግሞ አይ ዊል ኮል ዩ ባክ። እዚ ጋር እደውልልሃለሁ የምትለው አልተቀየረችም ማለት ነው። አይ ዊል ኮል ዩ የሚለው አልተቀየረም ስለዚህ መልሼ እደውልልሃለሁ ለማለት አብል ኮልዩ ባክ ባክ የምትለዋ ነው የቀየር ነው ማለት ነው። መልሰ ደውልልኝ ለማለት ከፈለኩኝ ደግሞ ኮልሚ ባክ ኮልሚ ባክ መልሰ ደውልልኝ፣ መልሰሽ ደውይልኝ ኮልሚ ባክ። ኮልሚ ማለት ደውልልኝ ማለት ነው። ባክ ሲሆን ደግሞ መልሰህ ይሆናል። ተሳስቼ ነው የደወልኩት ለማለት ከፈለግን ደግሞ አይ አክሲደንትሊ ዳይልድ ዩ አይ አክሲደንትሊ ዳይልድ ዩ አይ አክሲደንትሊ ዳይልድ ዩ። ዳይልድ ማለት ቁጥሮችን ነክቶ መደወል ማለት ነው። አክሲደንትሊ ማለት ደግሞ በስህተት ማለት ነው። ስለዚህ በስህተት ስንደውል ይሄንን ንግግር መጠቀም እንችላለን። ሌላው ደግሞ ዘጋብኝ ለማለት ሂ ሃንግ አፕ ኦን ሚ ሂ ሃንግ አፕ ኦን ሚ ሂ ሃንግ አፕ ኦን ሚ። ሂ ሃንግ አፕ ማለት ስልኩን ዘጋብኝ ማለት ነው። ኦን ሚ የሚለው ደግሞ መጨረሻ ላይ እኔ ላይ መሆኑን ይገልጻል። ስለዚህ ዘጋብኝ ለማለት ሂያን ጋፖሚ ማለት እችላለሁ። ሴት ከሆነች ደግሞ የዘጋችብኝ ዘጋችብኝ ለማለት ሺ ሄንጋፖንሚ ሂ የሚለውን ሺ ብሎ መቀየር ነው ማለት ነው። ሚስኮል አለ ይላል አንድ ሰው። ሚስኮል እንዳለው ለማሳወቅ ከፈለግን ወይም ተደውሎለት ከነበረ እሱን ለመናገር ዩ ሃቭ አ ሚስድ ኮል፣ ዩ ሃቭ ሚስት ኮል ዩ ሃቭ ሚስት ኮል ብለን መናገር እንችላለን። አሁን ደግሞ የምናያቸው ንግግሮች ፎን ፕሮብለም ሲላል ከስልካችን ጋር የተያያዙ ችግሮችን እናያለን። የመጀመሪያው ስልኬ ዘግቷል ለማለት ማይ ፎን ስልኬ ኢዝ ዴድ ኢዝ ደድ ዴድ ማለት ሞቷል ለማለት ነው የምንጠቀመው እዚህ ጋር ለስልክ ሲሆን ደግሞ ዘግቷል የሚል ትርጉም ይይዛል ማለት ነው። ስለዚህ ማይ ፎን ኢዝ ደድ ካልኩኝ ስልኬ ዘግቷል ማለት ነው። ስልኬ ተበላሽቷል ለማለት ከፈለግኩኝ አሁንም ማይ ፎን ኢዝ ናት ዎርኪን ማይ ፎን ማይ ፎን ኢዝ ናት ዎርኪንግ ስልኬ እየሰራ አይደለም ወይም ተበላሽቷል ማለት ነው። ስልኬ ሳይለንት ነው ለማለት ወይም ድምፅ የለውም ለማለት እንደምናውቀው ሰዎች ሲደውሉልን ድምፅ እንዳይሰማ ከፈለግን፣ እንዳይጠራ ከፈለግን፣ ድምፅ አስተምቶ እንዳይጠራ ከፈለግን ሳይለንት እናደርጋለን ስልካችንን ስለዚህ ስልኬ ሳይለንት ላይ ነው ለማለት ማይ ፎን

ስልኬ ሳንቲም የለውም። ክሬዲት ማለት እዚህ ጋር ሳንቲም እንደማለት ነው። ክሬዲት የሚለውን ባላንስ ብለን መጠቀምም እንችላለን። አብዛኛውን ጊዜ እንደዛ ነው የምንጠቀመው እኛ። አም አውድ ኦፍ ባላንስ ማለትም ይቻላል። ነገር ግን ውጪ አብዝተው የሚጠቀሙት ክሬዲት የምትለዋን ነው። ስለዚህ አም አውድ ኦፍ ክሬዲት የሚለውን ብትይዙት አሪፍ ነው ማለት ነው። ሌላው ስልኬ ኔትወርክ የለውም ይላል። ስልካችንን ስናየው ኔትወርኩ ባዶ ከሆነ ይህን እንጠቀማለን። አይ ሃቭ ኖ ሲግናል፣ አይ ሃቭ ኖ ሲግናል። ሲግነል ማለት ኔትወርክ ማለት ነው። ኖ ሲጨመርበት ደግሞ አፍራሽ ያደርገዋል ማለት ነው። ስለዚህ ኔትወርክ የለውም ይሆናል፣ አይ ሃቭ ኖ ሲግናል ማለት እንችላለን። እነዚህ ንግግሮች ካየን ይበቃናል። ብዙ ንግግሮች ማየት እንችላለን ግን ዋና አስፈላጊ ናቸው ያልኳቸውን ያመጣሁት። ስለዚህ እነሱን በደም ከያዝን በቂ ነው ማለት ነው። አሁን ወደ ፈተናችን እንሂድ። በጣም ቀላል ሶስት ምርጫ ጥያቄዎች ናቸው። ተዘጋጁ፣ እንጀምር። አንደኛ ስልኩን አንሳ ለማለት የምንጠቀመው የቱን ነው? ኤ ኤንሰር ደ ፎን፣ ቢ ፒክ አፕ ደ ፎን ሲ ኤ ኤንድ ቢ። ሁላችሁም እንዳገኛችሁት መልሳችን ኤ ኤንድ ቢ፣ ሁለቱንም መጠቀም እንችላለን። ኤ ላይ ያለው ጀነራል ነው፣ ያ ማለት ለብዙ ሰዎች መጠቀም የምንችለው ነው። ቢ ላይ ያለው ደግሞ ለምናውቃቸው ሰዎች፣ በጣም ለምንቀርባቸው ሰዎች ብንጠቀም የተመረጠ ነው ማለት ነው። ሁለተኛ፣ ስልክ መደወል አለብኝ ለማለት የቱን እንጠቀማለን?

ስልኩ እየጠራ ነው ማለት ነው። ወደ ሶስተኛ እንሄድ። ስልኬ ሳንቲም የለውም ለማለት የቱን እንጠቀም? ኤ ማይ ፎን ኢዝ ደድ። ቢ ማይ ፎን ኢዝ ኖት ወርኪንግ። ሲ አም አውት ኦፍ ክሬዲት። መልሱ፣ ሲ አም አውት ኦፍ ክሬዲት ኤ ላይ ያለው ማይ ፎን ኢዝ ዴድ ማለት ስልኬ ዘግቷል፣ ባትሪ ጨርሷል ማለት ነው። ቢ ላይ ያለው ማይ ፎን ኢዝ ናት ወርኪንግ ደሞ ስልኬ እየሰራ አይደለም፣ ተበላሽቷል ማለት ነው። ስለዚህ መልሳችን ሲ ነው። የዛሬው ትምህርታችንን ጥያቄያችንን ጨርሰናል። እንደተለመደው የሁላችንም ኮሜንት ስለምጠብቅ ስንት እንዳመጣችሁ አስቀምጡልኝ፣ ተሳትፎ አድርጉ። በመቀጠል ደግሞ እዚህ ስክሪኑ ላይ የምታዩትን ትምህርት ገብታችሁ እንድትማሩ እመክራችኋለሁ። ፎን ኮልስ ኢን ኢንግሊሽ ወይም ስልክ ማውራት በእንግሊዝኛ የሚለውን ሁላችሁም ገብታችሁ ተማሩ። ስልክ አንስተን ሄሎ ከማለት ጀምሮ የምንጠቀማቸውን ንግግሮች እስክንዘጋ ድረስ ያሉትን ንግግሮች በደም አድርጌ ያስተማርኩበት ቪዲዮ ነው። ስለዚህ ገብታችሁ ብታዩት ትማሩበታላችሁ፣ ትጠቀሙበታላችሁ። በቀን 24 ወይም ደግሞ በዴት ወይኒ ፎር ሌላ ጠቃሚ ርዕስ እንማራለን። ስለዚህ ሁላችንም እዛው እንገናኝ። ሰላም ቆዩ። ቻው ቻው።